ሰላም ጤና ይስጥልኝ እንደምን አላችሁ እንደምን ዋላችሁ እንግዲህ በሰሞኑ ጉዳዮች ላይ እንግዲህ ብፁዕ አባታችንን አቡነ ማቲያስን አስመልክቶ በሚዲያ አካባቢዎች ላይ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን እንግዲህ የተዋህዶ ሚዲያ ማዕከል በአሰፈረው የፌስቡክ ገጹ ላይ ገልጾልናል ማለት ነው ብፁዕ አባታችን አቡነ ማቲያስ ምንም አይነት የጤና እክልም ሆነ ምንም አይነት ችግር እንዳላጋጠማቸው አሁንም በስራቸው ላይ ማንም እሳቸውን መተካት እንደማይችል እሳቸው እንደሚቀጥሉ ምንም የጤና ችግር እንዳላጋጠማቸው የተዋህዶ ሚዲያ ማዕከል ባወጣው መግለጫ አስፍሮልናል ማለት ነው። በተለያዩ የሚዲያ አካላት ላይ ሲሰራጭ የነበረው ብፁ አባታችንን አቡነ ማቲያስን አስመልክቶ ሲሰራጭ የነበረው ነገሮች ሁሉ ሐሰተኞች መሆናቸው ተረጋግጧል። ተረጋግጧል። እንግዲህ የተዋህዶ ሚዲያ ማዕከል የብፁ አባታችን አቡነ ማቲያስን አስመልክቶ ያወጣው መግለጫ ይህን ይመስላል። አንብብላችሁ እንግዲህ ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የሚያስችል የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚሁ ጋርም በተያያዘ ያቀረቡት ጥያቄ እንደሌለ የብፁ ወቅዱስ አቡነ ማቲያስ ልዩ ጽህፈት ቤት በመግለጫው አስፈሯል አስቀምጧል፣ ማለት ነው አስታውቋል። እንግዲህ ብፁ አባታችን አቡነ ማቲያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክል ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካን በማምራት የሕክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን፣ በቅርቡም የተመሳሳይ ጉዞ አድርገው ብፁ አባታችን አቡነ ማቲያስ እንግዲህ ለሕክምና የነበራቸውን ጉዞ አጠናቀው ጳጉሜ አንድ ቀን 2017 ዓመተ ምህረት ወደ ሀገራቸው ወደ ኢትዮጵያ በታላቅ ክብር መመለሳቸው የሚታወቅ ነው የሚታወስ ነው። ይህን ተከትሎ ርዕሰ አውደ ዓመትን በማስመልከት ለኢትዮጵያ የመንፈስ ቅዱስ ልጆቻቸው አባታዊ ቃለ በረከትና ቡራኪ በመገናኛ ብዙሀን አስተላልፈዋል። የመስቀል ደመራንም በዓልም በመስቀል አደባባይ ተገኝተው በማክበር ለመላ ህዝብ ለመላው ህዝበ ክርስቲያን እንግዲህ በአደባባይ ተገኝተው አባታዊ ትምህርት ወንጌል፣ ቃለ ምዕዳን፣ ቡራኬ አስተላልፈዋል። ቤተክርስቲያናችን በየዕለቱ የምታከናውናቸውን መንፈሳዊ፣ ማህበራዊ፣ ዓለም አቀፋዊ ተግባራትንም በጽሕፈት ቤታቸው ሆነው በአባትነት እየመሩ መሆኑን በተሟላ ጤንነት ላይ ተገኝተው በተሟላ ጤንነት ላይ ሆነው በአባትነት እየመሩ መሆኑን ገልጾልናል ገልጾልናል። ይሁን እንጂ አንዳንድ ሰዎች ድብቅ አጀንዳን ይዘው አሰተኛ መረጃ በማሰራጨት በማህበራዊ ሚዲያ ያልተገባን ነገር በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ በማደናቀፍ እንግዲህ እንደዚህ አባታችን ላይ አላማቸውን ያደረጉ አካላት በማህበራዊ ትስስር ገጻቸው ባጋሩት ፍጹም ከእውነት የራቀ መረጃ አው ሁልደ ካህናት በጎ ህሊና ያላቸው ምእመናን በእጅጉ መጨነቃቸውን ለመገንዘብ ችለናል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያላጋጠማቸው ከዚህ ጋርም ተያይዞ። ምንም አይነት ያቀረቡት ደብዳቤ ያስገቡት ደብዳቤ ያቀረቡት ጥያቄ የሌለ መሆኑን እንገልጻለን ብለው የተዋህዶ ሚዲያ ማዕከል እንግዲህ ከፓትርያርኩ ልዩ ጽህፈት ቤት የወጣውን መግለጫ በዚህ መልኩ አስነብቦልናል ማለት ነው። ስለዚህ ብፁ አባታችን አቡነ ማቲያስ ምንም አይነት እንከን ያላጋጠማቸው የጤና እክል ያላጋጠማቸው መሆኑን በመገንዘብ በተለያዩ ማህበራዊ ሚዲያዎች ላይ ሲሰራጭ የነበረው ብፁሕ አባታችን አቡነ ማቲያስን አስመልክቶ ሲሰራጭ የነበረው ዜናዎች ውሸት መሆናቸውን እንድታውቁ እወዳለሁ። አመሰግናለሁ። ሼር በማድረግ ሌሎቹ መረጃዎችን አድርሱ።